ነግረኝ እየጠበቅኩ ነው። አይ ምን ነው? አትጩይብኝ ነው እኮ ነው። ሀይሚ እንግዲህ ብሩክን የደበቀኝ ነገር አለ ይሄን የደበቀኝ ነገር ዛሬ መናገር አለብ ብላ እንግዲህ ዛሬ በካሜራ ፊት አፋጠዋለች። ለዚህ ሀሳብ ደግሞ እኔም የራሴ ሙሉ ሀሳብ አለኝና ቪዲዮን እስከ መጨረሻ ሰምታችሁ ሀሳብ እንድትሰጡ ፈልጋለሁ። እውነት ብሩክ ለሀይሚ የደበቃት ነገር አለ ወይስ ዛሬ እንግዲህ ጨረቃዎች ሁለታቸው ብቻ መጥተዋል። ሁለታቸው ብቻ ቢመጡም ግን ዛሬም ያልጠበቅነው ቪዲዮ ነው የተለቀቀ በሀይሚ ቤት ማለት ነው። እና ሀይሚ እንግዲህ ባልተጠበቀ ነገር ነው ዛሬ ደግሞ ብሩክን አስደንግጠዋለች። ምክንያቱም ብሩክ አንተ የደበቅከኝ ነገር አለ። እስከዛሬ ምንም ምደብቀኝ ነገር እንደሌለ ነበር ምረደው ነገር ግን ከሌላ ሰው ከምሰመው መረጃ አለኝ። ስለዚህ ካንተ መስማት ፈልጋለሁ። እስከ መቼ ድረስ ተደባብቀን ለኔና ለቤተሰብ ከካሜራ በካሜራ ፊት ካልተናገርክ የመጨረሻችን ነው። ንገረኝና እውነቱን አውቄ መለየት ካለብን መለየት አለብን በማለት ብሩክን ግራ ተጋብቶ እንግዲህ ጥለው ሄዳለች ማለት ነው ቤተሰብ እስኪ ምንድን ነው የዚህ ቪዲዮ ላይ እናንተ የተረዳችሁት እስኪ ኮመንት አስቀምጡልኝ ለእኔም እንግዲህ እስከ መጨረሻ ቪዲዮ ከተከታተላችሁ ካዳመጣችሁ የራሴን ሀሳብ አስቀምጣለሁ ማለት ነው ምክንያቱም ማለት ሀይሚ እንደዚህ ብለው ታውቃለች አታቅም ማለት ሁለት አንዳቸው ለአንዳቸው ግልጽ እንደሆኑ ነው እኔ የምረደው ነገር ግን ዛሬ ሀይሚ ለቡራ ያቀረበችው ጥያቄ በጣም ግራ ያጋባል ቤተሰብ። ሰላም ሰላም፣ እንዴት ናችኋለው? አለው ሰላማችሁ ብዛው በያላችሁበት እያልኩኝ ውድ ቤተሰቦች፣ ውድ የጨረቃ ቤተሰቦች፣ በመላው ዓለም የምትኖሩ በስደት ዓለም የምትኖሩ እህቶች፣ ፈጣሪ ባላችሁበት ሰላማችሁ ይብዛ፣ ለሀገራችን ሰላሙን ያምጣልን፣ የቤተሰብን ክፉ አያሰማን። አሜን እያልኩኝ ሀይሚ፣ እውነት ለመናገር ዛሬ እንዴት ነው እኔም ደንግጫ አለው፣ አይደለም ቡራ ማለት ነው። ምክንያቱም ለድምፄ እንግዲህ በጣም ይቅርታ ትንሽ እየተሻለኝ ነው ብያስባለው፣ ግን ሙሉ አይደለም። አሁንም ድምፄ እንደተቀየረ ነው፣ እና ምን ማድረግ አልችልም። ሀይሚ በጣም በጣም ብሩክን ዛሬ እንዴት ነው አናደዋልሽ ልበል ምክንያቱም ብሩክ እንግዲህ ሰሞኑን እየተናገረ የነበረውን ሰምታችኋልና፣ የሆነ ነገር ብቻዋን ነው የምትወስን ሀይሚ። የሆነ ነገር ብቻዋን ትወስንና ከዛ በኋላ እኔ ችግር ውስጥ እገባለሁ። ከዚያ ችግር ለመውጣት ደግሞ ከእሷ ጋር ብዙ ነገር እንደራረሳለን። ይሄ ነገር መቆም አለበት ነው የብሩክ የሚለው ማለት ነው። ይሄ ነገር መቆም አለበት። የሆነ ነገር ማድረግ ስትፈልግ ለእኔ መንገር አለባት፣ መደበቅ የለባትም። እስከ መቼ ድረስ ተደባብቆ እድሜ ልክሽ ነው እንዴ ድብቅ እምትሆኝ? እያለ እንግዲህ ተናግሮ ነበር እና ይሄ ነገር ደግሞ ለሀይሚ ጥያቄ ፈጥሮባታል ይመስለኛል። እንዲሁም ደግሞ ውጭም ስላላት ትንሽ ተሰምቷታል። እሱም ነገር ያለፈ ነው ቢሆንም፣ እስኪ አሁን እኔ የራሴን ማሰብ አስቀምጣለሁ። ቤተሰብ ግን ሀይሚና ብሩክ ባላቸው ሁኔታ ባላቸው ቅርርብ ሀይሚ ለብሩክ የምደብቀው ነገር አለ ብሩክ ስለ ሀይሚ የሚደብቃት ነገር አለ የሚለውን የሁለቱን እያነሳን ነው እንግዲህ ሀሳብ የምንሰጥ ማለት ነው። እናንተም ሀሳባችሁን አስቀምጡ። በመጀመሪያ ማለት ከሀይሚ ልጀምር ምክንያቱም ብሩክ እንግዲህ ሀይሚን ድብቅ ነሽ እያላት ነበረ ሰሞኑን። ትደብቅኛለሽ አንዳንድ ነገር ውሳኔ ከመወሰንሽ በፊት ለእኔ ማወቅ አለብኝ፣ ከወሰንሽ በኋላ መተሽ መናገር ይሄ አይመጣውም ብሎ ነግሯት፣ አልባጭር አማርኛ ማለት ነው። እና ስለዚህ አሁን ሀይሚ እኔ እኔ እናንተ የምንደባበቀው ነገር የለም እኔ የምደብቅ ነገር አለ ወይ ብላ ዛሬ ጥያቄ አቅርባለታለች፣ ማለት ነው። እና ብሩክ እንግዲህ የለም አንድም የለም ብሏታል፣ ዛሬ መልሶላታል፣ ማለት ነው። አንድም የለም የምደብቅ ነገር የለም ብሎ ዛሬ መልሶላታል። ገባችሁ አደለ? አንተ ግን የምትደብቅ አንተ ግን የደበከኝ ነገር አለ መረጃ አለኝ ብላለች፣ ሀይሚ። ስለዚህ ሀይሚ ድብቅ ነሽ ስላላት ብሩክ ማለት ነው። ድብቅ ነሽ ስላላት ባለፈው ተናዶ ድብቅ ነሽ፣ የሆነ ነገር ከመወሰንሽ በፊት ለእኔ መንገር አለብሽ፣ ድብቅ ነሽ ስላላት፣ ሀይሚ ደግሞ ምንም ድብቅ እንዳልሆነች በግልጽ እያሳየች ነው ማለት ነው። ምንም ነገር እኔ ምደብቅህ ነገር የለም አንድም ነገር አንተ የምደብቅህ ነገር የለም ይልቅስ አንተ የደበቀኝ ነገር ካለ ንገረኝ ብላ በራሱ ቋንቋ ልታናግረው መታለች ማለት ነው። አስቡት እንግዲህ ሀይሚን ማለት ነው። እኔ በጣም ነው የምትገርመኝ። እግዚአብሔርን በጣም ነው የምረዳትና እኔ እንጃ። እንዴት ነው አሁን ማለት ምንድን ነው መረጃ ከብሩክ ያገኘሽው? ብሩክ ላንቺ ምንም የተደበቀ ነገር እንደሌለ እንኳን አንቺ ኦዲንስ ራሱ ያውቃል። እና ግን እሷ ድብቅ ነሽ ስላላት እኔ ለአንተ ምንም የደበቅኩ ነገር የለም ብላ በአጭር አማርኛ ከተናገረች በኋላ እሱ ድብቅ ነሽ ስላላት እሱን ጥያቄ ለመመለስ መታለች ማለት ነው ምክንያቱም ምንም ነገር እንደማደብቀው ግልጽ ነው። ሃይሚ ሃይሚ አይደለም ለብሩክ፣ ለኦዲንስ ራሱ ሁሉ ነገር በቃ ምንም አደብቅም። ቢያንስ መነገር የሌለበትን ነገር ከካሜራ ጀርባ እየፈቱ ይመጣሉ። ምንም ይሁን ምን ማለት ነው። እና በመረዳዳትም ሆነ በመተጋገዝም በጥሩ ነገርም ችግርም ሲፈጠር ከካሜራ ጀርባ የሚፈቱት ነገር አለ። ሞርዛን ግን የሆነ ትልቅ ነገር ሲፈጠር ኦዲንስም ያውቃል አይደለም፣ ብሩክ ማለት ነው። ሰው በአጭር አማርኛ ሀይሚ ምንድን ነው እዛ የመጣችው? እኔ ላንተ ግልጽ ነኝ። ምንም ነገር ምደብቅህ ዜሮ ዜሮ ነገር የለም። አንተ ግን ለእኔ የደበከኝ ነገር አለ ወይ? ካለ ንገረኝ ብለዋለች። የለም ሲላት አለ ደብቀኸኛል ብላ እንግዲህ በዚህ ሳይስማሙ ጥለው ሄዳለች ማለት ነው። ብሩክ ደግሞ ምንም የደበቅኩሽ ነገር የለም የተፈጠረ የሰማሽው ነገር ካለ ንገሪኝ፣ ወይም ላስታውስ፣ ወይም ላስብበት እያለ ነው ማለት ነው። ስለዚህ ብሩክም ለሀይሜ ምንም የሚደብቃት ነገር ምንም አለ ብዬ አላስብም። ነገር ግን ይሄ ነገር መጥራት ስላለበት ግልጽ እንዲሆን ስለተፈለገ ሀይሜ እንግዲህ በዚህ ጉዳይ መታለች ማለት ነው። ስለዚህ እስኪ እናንተ አሁን ኮመንት አሪፍ አሪፍ ኮመን ጻፉ። ብሩክ ለሀይሜ የሚደብቃት ነገር አለ መልሱ ለእናንተ ነው። ብሩክ ምንም ይደብቃት ነገር የለም እኔ በራሴ ማለት ነው። ምንም ነገር ማለት ነው እና ከአንቺ አይበልጥም ነው የሚላት። ሁሉ ነገር ከአንቺ አይበልጥም ነው የሚላት። ስለዚህ ኢቨን እንኳን ይህን ጥያቄ ለመመለስ የልደቱ ዕለት ብሩክ ከኔ ውጭ ምንም ነገር ማድረግ አይፈልግም ብላለች አደል? አዎ ብሎ ፍፄ መልሷል፣ እንዳለ በጓደኞቹ ፊት ማለት ነው። ይሄ ጥያቄ ተመልሶ እያለ ብሩክ ለሀይሚ ምንም ነገር እንደማይደብቃት በአራት ነጥብ የተረጋገጠ ነው። ግን ደግሞ መጽዳት ስላለበት መረጋገጥ፣ ኦዲየንስም አስተያየት መስጠት ስላለበት ይህን ነገር ሀይሚ በስራ መልክ ይዘው መታለች። በነገራችን ላይ ስራ ነው። አሁንም ቢሆን ምንም ነገር ይለያያሉ፣ ይጣላሉ፣ ምናምን የለም ወፍ አይኖርም። ግን በቃ መስራት ስላለባት ትሰራለች ሀይሚ በመጣላት ሀሳብ፣ በዚህ ሀሳብ ትሄዳለች ማለት ነው። ስለዚህ ሀይሚና ብሩክ ጉዞ ወደፊት እንዴት ነው? አንችም ሁለት መቶ ሀምሳ ሺህ ልትገቢ፣ ትንሽ ቀርቶሻል። ብሩክንም ሶስት መቶ ሺህ ታስገባዋለሽ ማለት ነው። እና ስራና ስራ ብቻ ነው፣ ምንም አዲስ ነገር አይኖርም። በሁለታቸው መሀልም የተደበቀ ነገር ምንም ዜሮ አይኖርም። ግን ድብቅናሽ ስላላት ይሄንን ጥያቄ በራሱ ቋንቋ እኔ ምንም የደበቅኩ ነገር የለም፣ አንተ የደበቅከኝ ነገር ካለ ነገረኝ ብላ ልታስረዳው መታለች ማለት ነው። ብሩክ ደግሞ ምንም ነገር የሚደብቃት ነገር የለም። እሱ ያለ ያው አንድ ነገር ስታረጊ ከመወሰንሽ በፊት ለእኔ ነገረኝ፣ ድብቃት ማለቱ ነው። ይሄ ነው እንጂ የተደበቀ ነገር እንዳለለ ግልጽ ነው። የኔ ሀሳብ ይሄ ነው ቤተሰብ